ሰላም የቻናላችን ቤተሰቦች እንዴት ናችሁ? ዛሬ የምንመለከተው ዩቲዩብ ቪዲዮዎችን ላይ ሰብስክራይብ የምትሉን በትን እንዴት አድ እንደምናደርግ ነው። ቀጥታ ወደ ቪዲዮ እንሄዳለን። ያው መጀመሪያ እንደተለመደው ጉግል ክሮም እንከፍታለን። ከዛ ገብተን ቀጥታ ዩቲዩብ ያው ዩቲዩብን ስለሚያስፈልገን ዩቲዩብን እንከፍታለን ከዛ በተጨማሪ ከዩቲዩብ ሌላ የሚያስፈልገን ዩቲዩብ ሰብስክራይብ የምትሏ ኢሜጅ ታስፈልገናለች። ስለዚህ ዩቲዩብ ሰብስክራይብ አይከን አይከን ብለን እንደዚህ በሚመጣልኝ ጊዜ ኦፕን ኢሜጅ ኢኒዩ ታብ እንለዋለን። ከዛ ይሄንን ይህንን ኢሜጅ ዳውንሎድ እናደርጋለን ሴቭ ኢሜጅስ ብለን ዳውንሎድ ውስጥ ሴቭ ብናደርገው ከዛ ዩቲዩብ ጋር እንሄድና ቀጥታ የምንሄደው ምንድን ነው ወደ ስቱዲዮ ነው የምንሄደው። ዩቲዩብ ስቱዲዮ እንገባለን። ዩቲዩብ ስቱዲዮ ላይ ከገባም በኋላ ከስተማይዜሽን የምትላለች በስተራ በግራ በኩል ከስተማይዜሽን ላይ እንገባና ቪዲዮ ዋተርማርክ የምትላለች አፕሎድ እንለዋለን። ከዛ ሰብስክራይብ የምትለዋን ቅድም ዳውንሎድ ያረግናትን ኢሜጅ እሷን ሴሌክት አድርገን፣ ይሄው እዚጋ እንደምታዩት በስተቀኝ በኩል ሰብስክራይብ የምትለዋ ገብታለች። ዲስፕሌይ ታይም ይጠይቀናል። ኢንዶ ቪዲዮ ከስተም ስተርት ታይም ኢንታይር ቪዲዮ ይላል። አንዱን መርጠን ሪሙቭ ማለት ነው እንችላለን፣ ቼንጅ ማለት ነው እንችላለን። ይህንን ካስገባን በኋላ እዚጋ ፐብሊሽ የምትለው አነክተን ሴፍ አድርገን መውጣት እንችላለን ማለት ነው። በቪዲዮችን ከተጠቀማችሁ የቻናላችን ቤተሰብ የሆኑ ላይክ፣ ሼር፣ ኮሜንት ያደርጉ እናመሰግናለን።